የጌታ ሰላምና ጸጋ ይብዛላችሁ። በመላው ዓለም ላይ የምትገኙ እንዲሁም በኢትዮጵያ በሐዋሳና አካባቢ ላይ የምትገኙ ቅዱሳን የናንተ ወንድም ፕሮፌት ሚናኝ ከክራይስት ወርክ እንተርናሽናል ኢንተርናሽናል ቤተ ክርስቲያን ከፊታችን ግንቦት 9 እና 10 ለሁለት ተከታታይ ቀናት በአይነት ልዩ ለታሙት የምንጸልይበት እና በተለያየ እስራት ውስጥ ላሉ ሰዎች ጌታ መፈታትን የሚያደርግበት የእግዚአብሔር ቃል በኃይልና በስልጣን የሚገለጥበት ልዩ ቀን ይሆናል። በነዚህ በተከታታይ ሁለት ቀናት እግዚአብሔር በኃይሉ ከፍ ያለው ነገር ያደርጋል። ወንጌል በኃይል ይሰብካል። ለታሙት ጸለያል። በአጋንንት እስራቶ ስለታስሩ ሰዎች መፈታት ይሆናል። እርሱና ቢስቡ በመገኘት የእግዚአብሔር ጻጋ በረከት ተካፈሉ ሲል ጋብዣቸዋለሁ። ተጋባሽ እንግዳዎችና ተጋባሽ አጋልጋዮች በመገኘት የእግዚአብሔር ጻጋ በረከትን ያካፍሉናል። እኔም የእናንተ ወንድም ቢስፕሮ በመገኘት የእግዚአብሔርን ጻጋ በረከትን አካፍላችኋለሁ። ሁላችሁም ተጋብዛችኋል። አድራሻችን ሐዋሳ ዳቶ ሶስት ቁጭ ማለፍ እንዳላችሁ ታገኙታላችሁ። ለበለጠ መረጃ ከታች በኩል በመስመር ባለው ሰጥ ቁጥር በመደወል እንድታገኙት ይሁን። ያላችሁበት ሰላማችሁ ብዙ ይሁን። ሻላም